አሁን እያስተማረ ነው። አሁን እሱ እያስተማረ ነው። እያስተማረ ካልሆነ ደግሞ ኖ ሂ ኢዝ ኖት ቲቺንግ ናው፣ ኖ ሂ ኢዝ ኖት ቲቺንግ ናው። አይ አሁን እሱ እያስተማረ አይደለም፣ ወይም አይ አሁን እያስተማረ አይደለም። ነምበር ቱ ሁለተኛ፣ ካን ሺ ድራይቭ ኤ ካር፣ ካን ሺ ድራይቭ ኤ ካር

የማትችል ከሆነ አይ፣ መኪና መንዳት አትችልም። እሷ መኪና መንዳት አትችልም። ነምበር 3 ሶስተኛ። ወዝ ሂ ሲክ ላስት ዊክ። ወዝ ሂ ሲክ ላስት ዊክ። በባለፈው ሳምንት ታሞ ነበር። እሱ በባለፈው ሳምንት ታሞ ነበር። ዘ አንሰር የስ ሂ ወዝ ሲክ ላስት ዊክ።

ነምበር ፎር አራተኛ። አር ዘ ፕላይንግ ፉትቦል? አር ዘ ፕላይንግ ፉትቦል? እግር ኳስ እየተጫወቱ ነው። እነሱ እግር ኳስ እየተጫወቱ ነው። ዘ አንሰር የስ ዘ አር ፕላይንግ ፉትቦል። የስ ዘ አር ፕላይንግ ፉትቦል። አዎ እግር ኳስ እየተጫወቱ ነው። አዎ እነሱ እግር ኳስ እየተጫወቱ ነው። ኦር የማይጫወቱ ከሆኑ

ፊውቸር ቴንስ አክሽን ይህ ምንድነው? ፊውቸር ቴንስ ወደፊት ልንናገር ከሆንሽ ተነስተ ስንናገር ወይልን እንጠቀማለን። ሊዘንም ይችላል ወር ሊዘንባል ብለን ስናስብ ነው። ነምበር ሲክስ ስድስተኛ ኢዝ ሺ ራይቲንግ አ ሌተር፣ ኢዝ ሺ ራይቲንግ አ ሌተር። ደብዳቤ እየጻፈች ነው። ደብዳቤ እየጻፈች ነው። ዘ አንሰር

ወይንም ደግሞ አሁን እየሰራችሁ ነው ብዬ ስጠይቅ ነው ዩ አንተ አንቺ እናንተ ስለሆነ፣ ለምሳሌ እኔ ወንድ ነው የምጠይቀው፣ አንተን ነው የምጠይቅህ። አር ዩ ወርኪንግ ነው፣ አር ዩ ወርኪንግ ነው፣ አሁን እየሰራህ ነው። ዘ አንሰር ምን ብለህ እየሰራህ ከሆነ ምን ብለህ ትመልስልኛለህ? የስ አይ አም ወርኪንግ ነው፣ አዎ አሁን እየሰራው ነው። እየሰራህ ካልሆነ ደግሞ ምን ብለህ ትመልስልኛለህ? ኖ አይ አም ኖት ወርኪንግ ነው፣ ኖ አይ አም ኖት ወርኪንግ ነው አይ አሁን እየሰራሁ አይደለሁም ስትል ነው። ኮንሽም ነምበር ኤት ስምንተኛ። ዲድ ሂ ኦፕን ዘ ዶር። ዲድ ሂ ኦፕን ዘ ዶር። እሱ በሩን ከፍቶታል ወይም በሩን ከፍቶታል። ከከፈተው የስ ሂ ኦፕን ዘ ዶር። የስ ሂ ኦፕን ዘ ዶር። አዎ በሩን ከፍቶታል። አዎ በሩን ከፍቶታል። ኦር በሩን ካልከፈተው ደግሞ

ከበፊት ነው ማለት ነው። አሁን ፓስት ነው ማለት ነው። በሩን ከከፍቶታል ወይም አልከፈተውም ነው። ኮሽን ነምበር 9 ዘጠነኛ። ካን ዊ ስታርት ዘ ሚቲንግ። ካን ዊ ስታርት ዘ ሚቲንግ። ካን ዊ ስታርት ዘ ሚቲንግ። ስብሰባውን መጀመር እንችላለን ስል ነው። ስብሰባውን መጀመር እንችላለን። ዘ አንሰር የስ ዊ ካን ስታርት ዘ ሚቲንግ። የስ ዊ ካን ስታርት ዘ ሚቲንግ አሁን ስብሰባውን መጀመር እንችላለን። ወይም ደግሞ ማንጀምር ከሆነ ምን ሊለኝ ይችላል? አንዱ ኖ ዊ ካን ኖት ስታርት የሚቲንግ ኖ ዊ ካን ኖት ስታርት የሚቲንግ። አይ ስብሰባውን መጀመር አንችልም ይለኝ ይችላል። ከመካከላችን አንዱን እኔ እንደዚህ ቤስጠይቅ ካን ዊ ስታርት የሚቲንግ፣ ስብሰባውን መጀመር እንችላለን ሲል ከመካከላችን አንዱ ምን ይላል? የስ ዊ ካን ስታርት የሚቲንግ። አሁን ስብሰባውን መጀመር እንችላለን። ማንጀምር ተኮነ ደግሞ ኖ ዊ ካን ኖት ስታርት ዘ ሚቲንግ አይ ስብሰባው መጀመር አንችልም። ዛት ኢዝ ሚቲንግ ሚንስ ስብሰባ ማለት ነው። ኳሽን ነምበር 10 አስረኛ። ወዝ ሺ አት ሆም የስተርዴይ፣ ወዝ ሺ አት ሆም የስተርዴይ። ትናንት ቤት ነበረች፣ ትናንት እሷ ቤት ነበረች። ዘ አንሰር የስ ሺ ዋዝ አት ሆም የስተርዴይ፣ የስ ሺ ዋዝ አት ሆም የስተርዴይ

ፓስቲንስ ስለሆነ ማለት ነው። ነምበር ኢለቨን አስራ አንደኛ የሆነ ሰው ከቤት ቆይቶ ወደ ቤት ግቢት ሲል ወደ ውስጥ ቤት ሲገባ ምን ልል እችላለሁ? ኢዚ ትሬኒንግ አውትሳይድ፣ ኢዝ ኢት ትሬኒንግ አውትሳይድ። ውጭ እየዘነበ ነው ብሎ ሊጠይቀው ይችላል። ኢዝ ኢት ትሬኒንግ አውትሳይድ፣ ውጭ እየዘነበ ነው። ኢት እንግዲህ ለነገሮች ለእንስሳት ምን እጠቀማለሁ። ስለዚህ ዝናቡ ምንድን ነው? ኢት የተባለ ዝናቡ ማለት ነው። ኢዝ ኢት ትሬኒንግ አውትሳይድ ውጭ እየዘነበ ነው። ምን ይለኛል ያለ ሰው? ከዛ እየዘነበ ከሆነ የስ ኢትዝ ሬኒንግ አውትሳይድ፣ የስ ኢትዝ ሬኒንግ አውትሳይድ። አዎ ውጭ እየዘነበ ነው ይለኛል። እየዘነበ ካልሆነ ደግሞ ኖ ኢትዝ ኖት ሬኒንግ አውትሳይድ፣ ኖ ኢትዝ ኖት ሬኒንግ አውትሳይድ። አይ ውጭ ዝናብ አይዘንብም ሲለኝ ነው። አይ ውጭ እየዘነበ አይደለም ሲላይ ነው። ኩዌስችን ነምበር አስራ ሁለተኛ ዌል ዩ ሄልፕ ሚ ቶሞሮ፣ ዌል ዩ ሄልፕ ሚ ቶሞሮ። ነገ ትረዳኛለህ ወይም ነገ ትረጅኛለሽ ወይም ደግሞ ነገ ትረዱኛላችሁ ስንል ዌል ዩ ሄልፕ ሚ ቶሞሮ። ከአንሰር ዬስ አይ ዊል ሄልፕ ዮው ቶሞሮ፣ አዎ ነገ እረዳሃለሁ። እማይረዳኝ ከሆነ ደግሞ ማረደው ከሆነ ኖ አይውልንት ሄልፕ ዩ ቶሞሮ ኖ አይ ዊል ኖት ሄልፕ ዩ ቶሞሮ አይ ነገ አልረዳሃም ስል ነው። ዚስ ኮሽን ኢዝ ፊቸር ቴንስ ስለዚህ ይሄ ምንድን ነው ፊቸር የወደፊቱን ስንናገር ነው። ዌልን የተጠቀምነው ምክንያቱም እምረዳው ነገ ነው። ድርጊቱ የሚከሰተው ነገ ስለሆነ ዌልን ተጠቀምኩኝ። አስራሶስተኛ ኮሽን ነምበር ሰርቲን አስራ ሶስተኛ ካን አይ ዩዝ ዩር ፎን ካናይ ዩዝ ዩር ፎን? ስልክን መጠቀም ይችላለሁን ስል ነው። ካናይ ዩዝ ዩር ፎን? ስልክን መጠቀም ይችላለሁ መጠቀም ይችላል የሚፈቅድልኝ ከሆነ ምን ይላል? የስ ዩ ካን ዩዝ ማይ ፎን የስ ዩ ካን ዩዝ ማይ ፎን። አዎ ስልክ መጠቀም ትችላለህ፣ አዎ ስልክ መጠቀም ትችላለህ። እማልችል ከሆነ ደግሞ ኖ ዩ ካን ኖት ዩዝ ማይ ፎን። ኖ ዩ ኦር ዩ ካንኖት ዩዝ ማይ ፎን አይ ስልክ የመጠቀም አትችልም ሲል ነው። ነምበር ፎር 40ኛ አሪ ሀንግሪ ነው አርዩ ሀንግሪ ነው አሁን እርቦሃል፣ አሁን እርቦሻል፣ አሁን እርቧችኋል ሲል ነው። አሪ ሀንግሪ ነው አሁን እርቦሃል። ዛአንሰር የስ አይአም ሀንግሪ ነው የስ አይአም ሀንግሪ ነው አአሁን እርቦኛል አይ አም ሃንግሪ ነው። አዎ አሁን እርቦኛል። ካራበኝ ደግሞ ኖ አይ አም ኖት ሃንግሪ ነው። ኖ አይ አም ኖት ሃንግሪ ነው። አይ አሁን አራበኝም ስል ነው። ነምበር ፊፍቲን ዲድ ዘይ ፊኒሽ ዘ ወርክ፣ ዲድ ዘይ ፊኒሽ ዘ ወርክ፣ ስራውን ጨርሰው ነበር። ዲድ ዘይ ፊኒሽ ዘ ወርክ፣ ስራውን ጨርሰው ነበር። ዚስ ኢዝ ኩዌሽን ፓስት ቴንስ ፓስት ቴንስ ነው ወይም ያለፈ ጊዜ ነው። አንሰር ስ ዘ ፊኒሽድ ዎር ፊኒሽድ ዎርክ አው ስራውን ጨርሰዋል። ካልጨረሱ ደግሞ ኖ ዲድ ኖት ፊኒሽ ዎር ኖ ዲን ፊኒሽ ዎር ር ኖ ዎር ድን ኦር ድኖት ማለት ይችላሉ። ዲድን አጥሮ ሲነበብ ነው። ዲድ ኖት ከሆነ ደግሞ ረዘም ስናደርገው ነው። አይ ስራውን አልጨረሱም ስንል ነው። ኮሽን ነምበር 16 አስራ ስድስተኛ ካንሺ ስፒክ ፍራንች፣ ካንሺ ስፒክ ፍራንች፣ ፈረንሰኛ መናገር ትችላለች። ካንሺ ስፒክ ፍራንች፣ ፈረንሰኛ መናገር ትችላለች። ዛ አንሰር የምትችል ከሆነ የስ ሺ ካን ስፒክ ፍራንች፣ የስ ሺ ካን ስፒክ ፍራንች፣ አው ፈረንሰኛ መናገር ትችላለች አዎ ፈረንሰኛ መናገር ትችላለች። የማትችል ከሆነ ደግሞ ኖ ሺ ካኖት ስፒክ ፍራንች፣ ኖ ሺ ካኖት ስፒክ ፍራንች፣ አይ ፈረንሰኛ መናገር አትችልም፣ ወይም ደግሞ የለም ፈረንሰኛ መናገር አትችልም። ነምበር 17 17ኛ ኢዝ ሂ ሪዲንግ ዘ ኒው ፔፐር? ኢዝ ሂ ሪዲንግ ዘ ኒው ፔፐር ጋዜጣ እያነበበ ነው፣ እሱ ጋዜጣ እያነበበ ነው። እያነበበ ከሆነ የስ ሂዝ ሪዲንግ ዘ ኒው ፔፐር፣ የስ ሂዝ ሪዲንግ ዘ ኒው ፔፐር። አዎ ጋዜጣ እያነበበ ነው። የማያነብ ከሆነ ደግሞ ኖ ሂዝ ኖት ሪዲንግ ዘ ኒው ፔፐር፣ ኖ ሂዝ ኖት ሪዲንግ ዘ ኒው ፔፐር። አይ ጋዜጣ እያነበበ አይደለም ነው ዚስ ኩዌሽን ኢዝ ፕረዘንት ኮንቲኒዩስ፣ ድርጊቱ በአሁኑ ሰዓት የሚካሄድ ከሆነ ከበረቡ ላይ አንድ እጅ በመጨመር እንዲያርገን እንጠይቃለን። ኒውስ ፔፐር ማለት ደግሞ ጋዜጣ ማለት ነው። ኮሽን ነምበር አይችን አስራ ስምንተኛ ካን ዘይ ካም ሞረው ካን ዘይ ካም ሞረው እነሱ ማለት ነው ዘይ ማለት ነገ ሊመጡ ይችላሉ፣ ነገ ሊመጡ ይችላሉ። ወይም እነሱ ነገ ሊመጡ ይችላሉ ስንል ካን ዘይ ካም ሞረው፣ እነሱ ነገ ሊመጡ ይችላሉ፣ ወይም ደግሞ ነገ ሊመጡ ይችላሉ። ማን እነሱ ማለት ነው የሚመጡ ከሆነ የስ ዘይ ካን ካም ትሞሮ፣ የስ ዘይ ካን ካም ትሞሮ፣ አዎ ነገ ሊመጡ ይችላሉ። ሊመጡ የማይችሉ ከሆነ ደግሞ ኖ ዘይ ካን ኖት ካም ትሞሮ፣ ኖ ዘይ ካን ኖት ካም ትሞሮ፣ አይ ነገ ሊመጡ አይችሉም። አይ ነገ ሊመጡ አይችሉም። ነምበር ናይንቲን 19 አሪ ኦሬዲ ቱ

እንግዲህ ዛሬው ልምዳችን ይህን ይመስላለኝ። ሌሎች ጥያቄ መጠየቅዎችን ይዤላችሁ በቁጥር ይዤላችሁ ቀርባለሁኝ። እችን ጥያቄ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ከወደዳ ላይክ፣ ሰር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሰላም ሁኑ።